በደቡብ ብሔር ብሔረሰቦችና ህዝቦች ክልል በሰገን አካባቢ ህዝቦች ዞን ኮንሶ ወረዳ ሰሞኑን በጥቂት ግለሰቦች የተፈጸመው ህገ ወጥ ድርጊት ሳይባባስ ህዝቡ ከመንግስት ጋር ባደረገው የተቀናጀ ጥረት በቁጥጥር ስር መዋሉን የክልሉ መንግስት አስታወቀ። በዞኑ ዘላቂ ሰላምና ልማትን ለማረጋገጥ በየደረጃው ከተለያዩ የህብረተሰብ ክፍሎች ጋር ውይይት እየተደረገ ነው። ከደቡብ ሬዲዮና ቴሌቪዥን ድርጅት የደረሰንን ዘገባ ጥላሁን ካሳ ያቀርበዋል። በደቡብ ክልል በወረዳና ልዩ ወረዳ መዋቅሮች የተዳደሩ የነበሩ ቡርጂ፣ አማሮ፣ ደራሼ፣ አሊና የኮንሶ ወረዳዎች አንድ ላይ ተጣምሮ ነው የሰገን ህዝቦች ዞንን የመሰረቱት። ከክልሉ መንግስት የተገኘው መረጃ እንደሚያስረዳው ካለፈው አመት መግቢያ ጀምሮ በኮንሶ ባህል ስም በተደራጀ ቡድን ኮንሶ ራሱን ችሎ ዞን መሆን አለበት የሚል ጥያቄ ለሚመለከተው የመንግስት መዋቅር ቀርቦ ጥያቄው በህገ መንግስቱ አግባብ ምላሽ ያገኘ መሆኑ ቢገለጽም ይህ በኮንሶ ባህል ስም የተደራጀ ህገወጥ ቡድን ግን የተለያዩ ህገወጥ ድርጊቶች ውስጥ መሳተፉ ነው በሰገን ከተማ እየተካሄደ ባለ ውይይት የተነሳ አልተነሳም። ቡድኑ ፈጸማቸው ከተባሉ ህገወጥ ድርጊቶች ከእያንዳንዱ አርሶ አደር በነጭ ወረቀት ገንዘብ መሰብሰብ፣ ከቡድኑ አስተሳሰብ ውጭ የሚንቀሳቀሱ አካላትን ሰብአዊና ዲሞክራሲያዊ መብቶችን መጣስ፣ ለአርሶ አደሩ ጠቀሜታ የሚሰጡ የጤና ትምህርት፣ ሴፍትኔትና ሌሎች አገልግሎቶችን ማስተጓጎልና ለህገወጥ ዓላማቸው ገንዘብ አንሰጥም የሚሉ ግለሰቦችና ቀበሊያት ላይ የተለያዩ ጥቃቶችን መፈጸም ይጠቀሳሉ። አጎራባች ቀበሊያት ሄዶ ሸምቶ እንኳ እንዳይበላ ገበያ ለአጎራባች ቀበሊያት ገበያ ገብቶ ሸምቶ እንዳይበላ ሁሉ እያገዱ ያለበት ሁኔታ ነው ያለው። ትምህርት ቤቱን አውድመዋል። እንደገና ደግሞ ልማት ሁሉ ወድመዋል። ይህል ተቃጥሏል። መንግስት በማውጀው ልማት ላይ ሰው እያለ ልማት እንዳይደረግ ቅስቀሳ በማድረግ ሰውን በማከፋፈል ሰዎችን በማጋጨት በጣም የሚያደርገው ተጽዕኖ ህዝቡን በጣም እየጎዳ ነው። የአካባቢ ነዋሪዎች የህገ ወጥ ቡድን አባላት በተለይም አባሮቤ በተባለች ቀበሌ ውስጥ በመስመራቸው አንጓዝም ያሉ ጥቂት የማይባሉ አርሶ አደሮችን ህይወት በማጥፋት ቤቶችን በማቃጠል ብሎ ንብረት ማውደም የመሳሰሉ ድርጊቶችን መፈጸማቸውንም አንስተዋል። ከንብረት አንድ ነገር ሳላ እንደ ወጣሁት የለበስኩት ልብስ ይህን በዙ ነው። ወጣት አሁን ልጆች ቢታዩት ራቅቶ ነው አሉት። ንብረት ያለ ነው ፍየል ከብት ያለ ነው፣ በቃ ዜሮ ነው። ኔ እያንዳንዳችን ሰፈር በሙሉ ዜሮ ነው። ነው ወጣው አሁን ምርት አላስገባን ግማሹ ከብት ይለቁበታል፣ ግማሹ ያቃጥላሉ። ህገ ወጥ ቡድኑ በፈጸሟቸው ጥፋት እንቅስቃሴዎች በሺዎች የሚቆጠሩ ነዋሪዎች ከመኖሪያ ቀያቸው መፈናቀላቸውን የገለጹት ደግሞ የሰገን ህዝቦች ዞን ዋና አስተዳዳሪ አቶ ዳዊት ኩስያ ናቸው። እየሄደ ያለበት አግባብ በምንም አይነት ህገ ወጥ ብቻ አይባልም። ይሄ የሽፍትነት የወንብድነት ስራ ነው፣ የጸረ ህዝብነት ነው። መንግስትና ህዝብ ባደረጉት የተቀናጀ ጥረት የጥፋት ኃይሎች የከፋ ጉዳት ሳያደርሱ እኩይ ዓላማቸው መክሸፉን በደቡብ ክልል መንግስት ምክትል ርዕሰ መስተዳድር ማድረግ የጤና ቢሮ ኃላፊው አቶ ክፍሌ ገብረ ማርያም ገልጿል። የኮንሶ ህዝብ ይህ ኃይል የእሱ ውሸትና እኩይ ተግባሩ ስለሚጋለጥ እነዚህ ነገሮች እንዳይደረጉ ሲያደርግ የቆየበት ሁኔታ ነው ያለው። በአሁን ጊዜ በአካባቢው ሰላም መስፈኑን የገለጹት አቶ ክፍሌ የተፈናቀሉ ወገኖችን ወደ ቀያቸው መመለስና ወንጀለኞችን በቁጥጥር ስር ውለው ለህግ የማቅረቡ ስራ እየተከናወነ ነው።